በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለትና የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። የአገራችንን ያለፉትን 50 ዓመታት ድሕረ አብዮት ታሪካችን እንኳ ብቻ ብናይና ብንመለከት የፈጣሪ ስም በእጅጉ የተዋረደበት የሰብዓዊ ፍጡር ክብር የቀነሰበት እና ሰብዓዊ ፍጡር ለተለያዩ እንግልቶች፣ መከራዎች፣ ስቃዮች አልፎ ተርፎ ሞት የተዳረገበት የእርስ በርስ ግጭቶች በከፍተኛ ደረጃ የጨመሩበት እንድንንከባከበው ጊዜ የሰጠንን ፍጥረት እንኳን በአግባቡ ልንንከባከብ ያልቻልንበት ግፍ፣ አመፅ፣ ሌብነት በሚያስደነግጥ ሁኔታ በኢትዮጵያ ታሪክ ውስጥ ምናልባትም በዚህ ደረጃ ታይቶ በማይታወቅ ልክና መጠን የተንሰራፋበት ሁኔታ መሆኑን ሁላችንም የምናየው፣ የምንመለከተው፣ የምናውቀው የታሪካችን አካል ነው። ከቅርብ ጊዜ ወዲህም ደግሞ ይሄ ሁኔታ በከፍተኛ ደረጃ ጨምሮና ተባብሶ የሚገኝ መሆኑን እናውቃለን፣ እናስተውልማለን። በቤተ ክርስቲያን አካባቢም በወንጌላውያን አማኞች መካከልም ደግሞ ያለው ሁኔታ በምናይበትና በምንመለከትበት ጊዜ ግለኝነት በከፍተኛ ደረጃ የጨመረበት፣ ቁሰኝነት፣ ቁስ አምላኪነት የተንሰራፋበት፣ ደቀ መዛሙርት የጠፉበት የቤተ ክርስቲያን አንድነት በሚያስደነግጥ ሁኔታ የላላበት በመሪዎች መካከል ያለው ግለኝነት፣ ለዘብተኝነት፣ ልልነት፣ ቸልተኝነት፣ መሰላቸት፣ ራስ ወዳድነት አልፎ ተርፎም በስልጣን በጥቅም በክብር የሚፈጠሩ ግጭቶች በሚያስደነግጥ በሚያስገርም ሁኔታ በመካከላችን የተበራከቱበት ለትውልዱ ምሳሌ ከመሆን ይልቅ መሰናክል የሆንበት አልፎ ተርፎም በውጭ ባሉ ዘንድ ስማችን በከፍተኛ ደረጃ የጎደፈበት ሁኔታ መኖሩን እንመለከታል። ቤተሰብም ቢሆን በመሰነጣጠቅ በመፈራረስ ባልና ሚስት ቃልናቸውን ባለማክበር ባለመጠበቅ አልፎ ተርፎ ደግሞ በዚህ ምክንያት ልጆች ለበዛ እንግልትና መከራ እንዲዳረጉ በጎዳና ላይ እንዲያድጉ ምክንያት የሆንበት እንደ ግለሰብም ቢሆን እጅግ በርካታ ክፉ ተግባሮችን እየፈጸምንበት እንደዚህ ነኖ ኢትዮጵያን እስክንል እስክናፍር ድረስ ይሄ ሁኔታ የታየበት መሆኑ በጣም ግልጽ ነው። ወንጌላውያን አማኞች በማህበራዊም ይሁን በፖለቲካም ይሁን በሌላው የሕይወት ዘርፍ የሚፈጸሙትን ጥፋቶችና በደሎች አካል የሆንበት ወይንም ደግሞ ምክንያት የሆንበት ወይም ደግሞ ዳር ተመልካች ሆነን የቀጠልንበትም ሁኔታ መታየቱ ግልጽ ነው። እነዚህ ሁሉ ተደምረው በእግዚአብሔር ፊት ንስሐ እንድንገባ በጌታ ፊት እንድንወድ እንድናዝን ምክንያት ይሆናል ብዬ አምናለሁ። እንደምታውቁት በእነዚህ ምክንያቶች በተደጋጋሚ በኢትዮጵያ ወንጌላውያን አብያት መካከል ብሔራዊ የንስሐ ጾምና ጾጥ ሲደረግ ቆይቷል። በተለይ በአሁኑ ወቅት ሁሉንም አብያተ ክርስቲያናት በሚያስተባብር አንድ ላይ በሚያመጣ መልኩ ከፍ ባለ ደረጃ በመላው ኢትዮጵያ የሚገኙ ወንጌላውያን አማኞችን ብቻ ሳይሆን ከአገር ውጭ የምንገኘውንም ኢትዮጵያውያንንም ሁሉ በሚያሳትፍ መልኩ ከኤፕሪል 14 እስከ 19 2025 እንደ አውሮፓ አቆጣጠር በኢትዮጵያ ደግሞ ከሚያዝያ 6 እስከ አስራ አንድ ብሔራዊ የንስሐና ብሔራዊ የንስሐ ጾም ጸሎት መታወጁን ሰምታችኋል። በመሆኑም ከሀገር ውጭ የምንገኝ ወንጌላውያን አብያተ ክርስቲያናት የዚህ ታሪካዊ ሂደት አካል መሆን ስለሚገባን በየአጥቢያዎቻችን እንደ አመችነቱ ሁኔታዎች እንደሚፈቅዱልን በእግዚአብሔር ፊት የንስሐ ጾምና ጸሎት እንድናደርግ ጥሬን ማስተላለፍ እወዳለሁ። የንስሐ ጾምና ጾም ብቻ ሳይሆን በቀጣይነት ለዚህ የሚሆን የሚመጥን የሚገባ የንስሐ ፍሬም እንድናፈራ በዚህ ጉዳይ በትጋት መንጋዎቻችንን እንድናስተምር እንድንመክር ጠይቃለሁ። የእግዚአብሔር ቃል ኃጢአታችንን ብንናዘዝ እግዚአብሔር ይቅር ሊለን ከኃጢአታችንም ሁሉ ደግሞ ከዓመፃችንም ሁሉ ደግሞ ሊያነፃን የታመነና ጻድቅ ነው ስለሚል በዚህ አምላካዊ ቃል መሠረት በእግዚአብሔር ፊት በመናዘዝ ከእግዚአብሔር ምሕረት እንድንቀበል በረከት እንድንቀበል ጥሪን አስተላልፋለሁ። እግዚአብሔር ከሁላችሁ ጋር ይሁን። ጌታ እግዚአብሔር ይመስገን። ጌታ ሁላችሁን ይባርካችሁ።